ሀያ ሰላሳን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፍን ነው አይደል? በጣም ቆንጆ ቆይታ እያሳለፍን ነው ከ ከሀያ ሰላሳዎች ጋር አሁን ደግሞ ቁጭ ብለን ስለ ግንኙነቶቻችን በደንብ የምናወራበት የሪሌሽንሽፕ ውይይት ሰዓታችን ላይ ነው፣ በሀያ ሰላሳ ፖዳችን ማለት ነው። ትራሀሳ ጽባ ደግሞ ቁጭ ብላ እንግዶቿን ይዛት ጠብቀናለች። እስቲ ወደዛ እንሂድ። ና ስለ ግንኙነቶቻችን እናውራ፣ አብረን ቆይ ያላችሁት እያያችሁ ሀያ ሰላሳ ነው። የሀያ ሰላሳ ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬ የምናወራው ስለ ፍሬንድ ሺፕ ነው። ቤስት ፍሬንዶችን ጋብዘናል። እጸና ህሉን የጋበዝ ነው። እስኪ እናንተ እንግዲህ ሶሻል ሚዲያ ላይ ብዙ ያውቃቸዋል ብዬ አስባለሁ፣ ግን ምናልባት ለማያውቃችሁ ሰው ራሳችሁን ታስተዋውቁልኛላችሁ? በቅድሚያ ግን እንኳን ደህና መጣችሁ። በጣም አመሰግናለሁ ስለመጣችሁቆየሽን እናመሰግናለን። ያው ህሊና ሽፈራው እባላለሁ የመጀመሪያ ዲግሪ በሳይኮሎጂ የጨረስኩት፣ እንዲሁም ደግሞ ሶሻል ሚዲያ ላይ የተወሰነ ሰው ያገኛል ግጥሞች ምናምን ነገር አቀርባለሁኝ። ምን ብለን ነው የምናገኘው? ሶሻል ሚዲያ ቲክቶክ ላይ ሊሉና ሀምሳ ስምንት ወይም ደግሞ ህሊና ቢራቢሮ ከበአማርኛ በአማርኛ ህሊና ዮሀንስ እባላለሁ። የአዲስ አበባ ዩኒቨርሲቲ የአራተኛ ዓመት ተመራቂ ማርኬቲንግ ተማሪ ነ ከዛ በተጨማሪ ቲክቶክ፣ ኢንስታግራም እና ዩቲዩብ ላይ እንደ ኮንተንት ክሪተር በላይፍ ስታይል እና በፋሽን ኮንተንት አለው። እንኳን እንደናመጣችሁ ያድጋሚ እንኳን እንደናቆየች ጓደኛሞች ናቸው። ቤስት ፍሬንዶች ብሰው ያቃል ብላችሁኛል ያላቅም ነበር አዲስ ነኝ ለጓደኝነታችሁ እና እንዴት ተዋወቃችሁ ከሚለው እንጀምር። ሶሻል ሚዲያ ነው ያስተዋወቀን። ግን እንደዚህ በጣም ጥሩ ፐርፎርም ከማድረጋችሁን በፊት ነው የምንተዋወቀው? በፊት ነው ፎሎ ይተባባል። ነው ፎሎ አደረግኳት ኮንተንቷን በጣም ወጥቶ ነበረ ግጥም። ገና እንደጀመረች ነበረና ከዛ ፎሎ ያረኳት። ሰውያረግሻት ያረኳት። ከዛ እንጂ መለሽ ወዲያው። ግን ሁለታችሁም እዚህ ደረጃ አልደረሳችሁም ወይም በጣም ፌማእስሁን የሆነ ነገር እንደውም ኢማጂን እንድታደርጉ በዚህ አጋጣሚ አንዳችሁ ቀድማችሁ ፌመስ ሆናችሁ ቢሆንና ከዛ ወይ ህሉን ብለን እንውሰድ እና ህሉ ፌመስ ስትሆን በቃ በጣም ፕራውዶና ምናምን ዘግታሽ ወይ የሆነ በሆነ ኢጎ አድርጋሽ ምንድን ነው የምላሽ? ምን ይባላል ፕራውዶና የሆነ የሆነ አክስት ታሳይሽ ለአንቺ ኢጎምናን ቢሰማት ሜይ ቢ እንድታውቀው አደርጋለሁ። ሜይ ቢ ሳይሆን ያው እንድታውቀው አደርጋለሁ። ኦፌንሲቭ ደረጃ ከደረሰ ፈንድ መደረጊ ካደረገች እነግራታለሁ። ከዛ ውጭ ግን እነኛ ነገሮች ተናግሬ ቫሊው እንደማታረገው ፍሬንድሺፓችን ከሆነች ምን ማድረግ እችላለሁ? አይ ጥሩ ሰው ነሽ አንቺ በእውነት። አታውቀው ልታደርገው ትችለሽ ብለሽ አስበሽ ነው። ምናልባት ሀምብል ለማድረግ ያክል ነግራት ይሆናል። አንቺ እንዴት ነው ምትነግሪያት? እስቲ ንገሪያት አሁን። ማለት እንደዛ ፊል አድርገሻል ይሻላል፣ አብረን በግር እንዳለ ታክሲ እንዳይሆን በቃ ነግራት አለ እኔ ሆን እንደማረገው አንደኛ እኔ ሳይለንት ትሪትመንት ለሰውም ሰጥ ሰው ነኝ፣ እና ዝም ብዬ እስቲ እስኪውጣላት እስከ መቼ ነው የሚለውን ነገር ማየ ይመስለኛል መጀመሪያ። ከዛ እንደዛ ማይቱ ማይሆን ከሆነ ቤቷን መሄድ ካለብኝም ቁጭ ብዬ ማውራትም ካለብኝም ቁጭ አርጌ ነው እስከሆነውን ማለት አይቀርም። አወራለሁ የምችለውን ያህል አስረዳለሁ። ጀስት ለምን እንደዚህ ሆነ ያለ ነው፣ ፍሬንድሺፓችን ወዴት እየሄደ ነው ምናምን ብዬ ክሊር አድርጌ ለማውራት ሞክራለሁ። ከዛም ሆኖ ካልተስተካከለ ያው ሰው ነን፣ እንደክማለን። እኔም ባለ አይደል እነግራት ነው። ሳይለንት በጣም መመርጥ ሰው ነው አያታለው አያታለው አያታለው። እንደ መናገር ያለብኝ ብዬ ኔ ሳፈኬት የሚያደርገኝ ደረጃ ከደረሰ እነግራታለሁ ላይ እና የሚያደርግሽ ከሆነ ትክክል። ያ ሰው ህይወትሽ ውስጥ መቆየት መቻል አለበት። እና የኛ ስኬጁልድም አልነበረም የእውነት እንዳልኩሽ ሶሻል ሚዲያ ላይ። ከዛ በኋላ እናወራለን ረዥም ሰዓት ተጠፋፍተን ብንገናኝም ስቲል ለሴም ኤነርጂ ነው ያለን። እና ይሄ እንዴት ነው ፕሮፌሽናል መቹርድ የሆነ ፍሬንድሽፕ ነው ያለን እና ፕሮፌሽናል ብላለች። እውነት ነው። ደስ ይላል። ካልም ነው። ምንም ድራማ የለውም እና ፈርስት ኢምፕሬሽኔ በቃ መቹር ሰው እንደሆነች ነው የተረዳሁት። እኔ በካልምነስ ሁሌ ነው የምሏት እንደ ብረጋጋ ነው የምሏት እና እርጋቷን በጣም ነው የምወደው። እና እኔ ደግሞ ላይክ ይሄ እንዴት ነው ኢሞሽናል ፐርሰን ነኝ በጣም አክቲቭ ነኝ ምናምን እና የእሷ ካልምነስ ደግሞ በቃ የሚጋባ ነው። ቀስ ነገሮች ላይ በጣም ረጋ ነው የምትለው ይሄ አትቸኩልም። እና ያ ነገር ነው የሳበኝም። ጀመረ ቀን ሳያት በቃ እርጋቷን ነው የወደድኩት። ከዛ ደግሞ እንዳልኩሽ ስናወራ በጣም ብዙ ሀሳቦች ላይ የሆነ አሁን ም የምትባባዩ ነገር አይደል በጣም ሼር አረግ ግን በጣም ተግባባን ምናምን እና ያን ነገር ወደድኩ። ምን ያክል ጊዜ ሆናችሁ በጓደኝነት? አንድ ሶስት ዓመት ሶስት ዓመት ስለዚህ ሶስት ዓመት እንግዲህ በጣም ክሉስ ከሆናችሁ በጣም የምትገናኙ ከሆነ ብዙ ነው በጣም አፕዴት የምትደራረጉ ከሆነ በስልክም ስልክ ላይ እንዴት ናችሁ ማለት በጣም ርስ አለብኝ። ለምሳሌ በዛሬ የደወለችው ከሳምንት በኋላ እኔ ሙድ ሲመጣ በጣም ይቅርታ ግን እሱ ታደርጋለች ግን እደውልላታለሁ፣ አይቀርም። የሚያናድሽ ፓርቱ ምንድን ነው? አሁን ስልክ ካለማንሳቷ በላይ አይ ሚን ምክንያትሽን ብትነግሪኝ ወይ በቴክስት አልኮል ዩኒ ራሴ ስችል በቂ ነው፣ በእሱ በቂ ነው። ቢካዝ እኔ ወንደር አረጋለው በዛ ሰዓት ምናልባት ሰላምም ላትሆን ትችላለች፣ እና ኦኬ ሪቻውት ማድረጉ አሪፍ ነው። ላካሱም አለ። ከእሱስ ምን የሚያናድሽ ነገር? እ እውነት ለመናገር እስካሁን ባለን ጓደኝነት ታይም ይህን ያህል ላይክ የሚያናደኝ ባህሪ ላትም ጀስት ጥቃቅን ነገሮችም ካሉ እንነጋገርበታለን። ይህን ያህል ነገሮችን አክረን አንይዝም። ሁለታችንም ላይ ቀል ያለን ሰዎች ስለሆን ግን በሰዓቱ ይሳትግባቡ ምታደርት ነገርነው የምንም ነገር እንትን ብላ ኮንሰር እሷ ምናም ብዬ እንኳን አላውቅም። እውነት በጣም እንዳልኩሽ ካልም ሰው እኔ ላናዳችል ከሆነ አላውቅም። ግን ካልም ሰው ስለሆነች የተረጋጋ ሰው ደግሞ ለሚያደርገው ነገር ጥንቁቅ ነው ብዬ አስባለሁ። ስለዛ እኔ እንደውም ችኩል ነገሮች ላይ እሷ የተረጋጋች ሰው ስለሆነች ብዙ ጊዜ ፍሬንድ ፓርች ላይ በጣም ሰላማዊ ነት አብራችሁ ከምታሳልፉት ጊዜ ወይም ከምትዝናኑበት ቦታ ሊሆን ይችላል። በጣም በኤክሳይትድ የምትሆኑበት ነገር በጣም ትንሽ ነገር ሊሆን ይችላል። ግን በጣም ደስ የሚያሰኛት ነገር ከተገናኘን መብላት ኬክ ቤት አንደኛ ጥሬ ስጋ ጥሬ ስጋ ገርሊ ገርሊ የሆነ ነገር ይመቻታል ማለት እንደዚህ ሜካፕ ምናምን እንደዚህ ይህ ገርል ሲሆነ ነገር አለ እንደዚህ አይነት ነገር ትወዳለች እና ደስ ይለኛል። ያነገሯ በጣም ጥሩ ቆይታ እያደረግን ያለ ነው። ሀያ ሰላሳዎች እንግዲህ የጓደኝነት ላይ በተለይ ደግሞ በጣም ቤስት ፍሬንድነት ላይ ነው እያወራን ያለ ነው እና ጓደኝነት በጣም ትልቅ ቫሊዩ ያለው ነገር ነው ያንን ደግሞ ለማሳየት የእናንተን ጓደኝነት በጣም ስፔሻል ያደረገው ብላችሁ የምታስቡት ወይም ጓደኝነትን ቅድም አንደርስታንድ እንዴት እንደምታደርጉት እየነገራችሁ ነበርና ያጠነከረው ነገር እስካሁን ሶስት አመት ሙሉ እንድትቆዩ ያደረጋችሁ ከዚህ በኋላ ምንድትዘልቁም ያረጋችሁ ነገር ምንድን ነው? አንደኛ ነገር አንደርስታንድ መደራረጋችን ይመስለኛል። ሁለተኛ ኢነርጃችን በጣም ማች ማድረጉ፣ ሶስተኛና ዋነኛው ነገር ብዬ ደግሞ ማስበው ነገር ሶስተኛ ወገን መሀላችን አለመኖሩ ወየጋራ ጓደኛ የለንም። እኔ እና እሷ ነን። በቃ በቃ ልክ ነው። በተለይ ሶስተኛ ያለችው ፖይንት ላይ እኔም አሁን የተማርኩት ነገር ይሄ ግሩፕ ከግሩፕ አለመቀላቀል እና ደግሞ ጓደኝነትን እስከምን ድረስ ነው መስዋዕትነት የሚከፈልበት። አንዳንዴ እንደውም እሷ ጓደኛ አይደለችም የሆነን ሰው በጣም ሲወዱ እህቴ ናት ምናምን ይላሉ፣ እና ራሱን የቻለ ሪሌሽንሽፕ ነው ጓደኝነት። አሁን ደግሜ የማልሰራቸው ስህተቶች መካከል አንደኛ ጓደኛን እንደ እህቴ ሌቭል አላረግም በቃ ጓደኛ ጓደኛ ነው የራሱ ስም አለው። እያንዳንዱን ሰው አብሮ አደግሽ አብሮ አደግሽ ነው፣ የስራ ባልደረባ የስራ ባልደረባ ነው፣ በስት ፍሬንድ በስት ፍሬንድ ነው፣ እህት እህት ነው። ሮል ማቀያየርም አያስፈልግም። ሌላውንም ሰው ማስጨነቅ ነው የሚሆነው። ፕላስ እኔ አሁን ማም ነው እስከምን ደረጃ ነው የሚለው የየሰው ላቭ ላንጉጅ ይለያያል ብዬ አስባለሁ። ሶ አንደርስታንዲንግ የዛን ሰው ላቭ ላንጉጅ እኔ ላቭ ላንጉጅ ምንድን ነው መታገስ ሊሆን ይችላል እሷን አንደርስታንድ ማድረግ ሊሆን ይችላል። ሰውን መወደው በራሴ ላቭ ላንጎጅ ነው። ስ እንዳለችው ነው አንዳንዴ ፐርሶናሊቲ ሽን ይወስነዋል። የምትሄጅበትን ጥግ ለማወቅ ፐርሶናሊቲ ሽ ይወስነዋል። ትግስት የሌለው ሰው አለ። እሷ ደግሞ ትግስት ካላት ላይክ ታግሳ ትልትልስ ትችላለች። እና እኔ ደግሞ የሚገርምች ነገር ፍሬንድሽፕ ላይ በጣም ቫሉ ይሰጣ አለው። አይ ቀረዝ እንደዚህ እኮ አይደረግም እስኪባል ድረስ ማደርግ ሰው ከዚህ በፊትም በነበረኝ ፍሬንድሽፕ በዛውም ልክ ደግሞ ተጎድቼበት አውቃለሁ። ይሄ ነገር ልክ አይደለም ብዬም አውቃለሁ እና እያንዳንዱ ነገር ቦታ አለው። እና እንደውም እሱን ስናስጠገው ይመስለኛል የሚሰተው። አንዳንዴ ከአንቺ ብቻ የሚጠበቅበት ፍሬንድሽፕ አለ። አንቺ ብቻ አንቺ ብቻ ነሽ ሁሉ ነገር ላይ አንቺ ብቻ ታደርጊያለሽ። አንቺ አንድረስታ እንድትደረጊ ይጠበቃል። አንቺ እንድትረጂ አንቺ ቅታ እንድትጠይቂ በቃ አንቺ ብቻ እንደዛ ሲሆን ምንም ነገር ደግሞ ባላንስ ካላረገ ይህም ባላንስ ነው የሚሆነው። ስለዚህ አሁን ላይ የማምንበት ነገር ምንድን ነው? እኔ በሰጠውት ልክ አልተሰጠኝ እዛ ቦታ ላይ አልቆይም። ምክንያቱም ቦታ ያደለም ብዬ ነው ማስበው። ድቅ መድከም ነው እኔን ብቻ ያዝለኛል ያ ሰው እኩል ማናረግ ከሆነ እሺ። ህሉ ይሄ እንግዲህ በግጥም ነው የምናቅሽ ስለዚህ እስቲ አንድ ግጥም ብትልልኝ ምን ይመስልሻል? እኔ ምለው ያ እኔ ምለው የሄደ ተወቃሽ

ስለ አባት ስለ እናት ነው፣ አልጽፍም ይሄ ስለ እኔ ነገሮች ስለ እኔ ሰዎች አልጽፍም። ብዙ ጊዜ ስለራሴ ራሱ የሚገርምሽ፣ ያን ግጥም ስጽፈው ወይ ያለቀስኩ ነው ወይ የሆነ ነገር ሆኗል፣ በቃ በጣም ኢሞሽናል ሆኝበት ነው ምጽፎ። ለዛ እኔ ደግሞ ጭንቀት አልፈልግም። ምን አስጨነቀኝ ብ ነው ምትሆኑ ሁሉ። ለእጸ ግጥም ይገጠምላት በቃ። እጸ ደግሞ በዛ ዜማ ታወቂያለሽ። ግጥም ለዜማ የሚሆን ግጥም ለመጀመሪያ ጊዜ

እሺ፣ ለድምፅ ቅርታ ቮካል ምናምን አይችልም። ጓደኛ የጓዳ ምን የሚያምር ውበት አለም ሁሉ ይውደድ ልክ እንደ ፀህይወት

ማስተላለፍ የምትፈልጉት መልእክት ለጓደኞቻችን ማለት ነው። አንደኛ ነገር ጓደኝነት ላይ በጣም አንደርስታንድ እንዲያረጉ የራሳቸው ባውንደሪ እንዲኖራቸው ማለት፣ ጓደኝነት ሲባል ቅድም እንደተባባል ነው ባውንደሪ የለውም ማለት አይደለም፣ አለው። ይሄ የመሀል ላይ ያለው እረፍት ወይም መሀል ላይ ያለው ጋፕ ላይክ፣ ይሄ ሪል ፍሬንድሽፕን እንደማያበላሽ በኛ አንደርስታንድ እንዲያረጉ ትፈልጋሉ የምር ከልቤ እና አንዳችን በደከመን ሰዓት አንዳችን እያበረታን፣ አንዳችን በበረታን ሰዓት ደግሞ እንትን እያለን ላይክ ይሄ የመተጋገዝ ነገሩ የምር እንዲሆን በቃ ፕሪቴንድ እንዳያረጉ የምር እንዲኖሩ። አንዴ ነው የምንኖረው ላይፋችንና የምር አንዴ እንድንኖር እና ደግሞ በዚሁ አጋጣሚ እዚህ ላይ ወት ቀርበንም ማናቅምና ፈጣሪ ከይሚንሚንሚንፈልጋትና ላጣ ስለማልፈልግ የምር በቃ እንደዛ እንዳይሆን ካይ ያውጣችሁ። አሚን ወጣት ሆነን ቶሎ መቹሬድ ላደረግን ሰዎች ይመስለኛል ይህ ፕሮግራም። እራሳችንን እናዳምጥ መጀመሪያ፣ አዘንደዘዴ ፐርማነንት ፐርሰን እራሳችንን፣ ስለዛ እራሳችንን እናዳምጥ፣ እራሳችንን እናስቀድም። ሰልፊሽ መሆን አይደለም፣ ሊመስል ይችላል፣ ግን ሰልፊሽ መሆን ሳይሆን ሰልፍ አዌር መሆን ነው፣ ሰልፍ ላቭ አዌር መሆን ነው እና ራሳችሁን አስቀድሙ። ዶንት ቢ ኤፍሬድ ከዛ ደግሞ ወደ ፍሬንድሺፕ ስንመጣ ብዙዎቻችን የማይሆነን ቴብል ጋር እንቀመጣለን። ከዛ ግን ሁሉም ነገር ትምህርት ነው የሚጣል ነገር የለውም። ከዛ ቴብል ምን አንስቼ እሄዳለሁ ስ እንደ ቡፌ መሰደው እና ከዛ ነገር ምን አንስቼ እሄዳለሁ የሚለውን ራሳችን አቀን ከዛ ግን የማይሆነን ከነዛም የሰበሰብናቸውን ነገሮች ሊሆን ይችላል ለሚሆነው ሰው የሚሆነን እዛ ጋ ባከነሆን ለሚፈልገው የሚፈልገው ሰው ቫሉ ያደርገዋል። ሰው ማይሆን ቦታ ላይ ይህኝ ከማለት ስ በቃ ለምድ ነው። ይንንም ለምድ ነው ለምድ ነው የምንል ከሆነ አንደኛ ጋ ፊሊንግ ማዳመጥ ጥሩ ነው። በቃ ራስ ማዳመጥ። ሁለተኛ ነገር የሚወደን ሰው የእውነት እኛ የምንሰጠውን ያክል ለመስጠት ፈቃደኛ ነው በምንም መንገድ ፍሬንድሽፕ ሪሌሽንሽፕ ፋሚሊ ኤኒቲንግ ስለዛ ሰልፍ ዌር ሆነ ማደግ በቃ እና በሀያ ምናምን አመት የምንጠበቅበት ቦታ ላይ ላንሆን እንችላለን። ኤኒ ላይፍ ስታተስ ላይ ያለ ሰው ሰንስ ይሄ አዲክሽንም ሆነ የተስተካከለም ሪሊጅንም ሆነ ሁሉም የራሳችን ምርጫ ነው ግን። ግን ለራሳችን ስለሆነ ራሳችን ህይወታችንን እናሳምረው። በጣም ቆንጆ ቆይታ ነበር የነበረን። እንግዶች ስለሆናችሁ ስለመጣችሁ በጣም ደስተኛ ነኝ። በጣም መሰግናለሁ መሰግናለሁ። ተዝናንቻለሁ ጊዜ ነበረ። በጣም እየተከታተላችሁ የቆያችሁት የሀያ ሰላሳ ፖድ ፕሮግራማችንን ነበር። በቀጣይ ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ እንገናኛለን። መልካም ጊዜ

አገተለለ ተውጡራለው መቅረት እኮ ብርቅ አይደለም፣ መጣው ያለ ሁሉ አይመጣም። መተው እኮ ጥንትም ነበር፣ እንዳንተ እኩል ሰው አያጣም። አይደንቀኝም ወዶ ማጣት፣ አይከፋኝም በመጥፋት ግን፣ ንገረኝ እንደሌለህ እያወቅከው ለምን ይሆን ማስጠበቅ የጋኩትን አደብ ባለማወቅ ገነባ ፈርሶ ባጸዳው ቆሸሸ እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በእሳት አልፈትሸው የቸገረ ነገር ግራ ገባኝ። ለምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈበኝ ማገገመን እንጃ ምንተሻለኝ አንድ ህይወት ነው የተሰጠኝ የማልኖረው ደጋግሜ ግፍ አይደሎኝ ከዝችም ላይ በጥበቃ መስረቅ እድሜ

ባያስተው ልብ ባይለው በወደደው ለመከነ ላራራለት ለከጀለው የዘሩትን የሚያሳጭድ ፍቅርም እኮ ተውጥራለው አይደንቀኝም ወዶ ማጣት አይከፋኝም በመጥፋት ግን ንገረኝ እንደሌለ ህያው ወካው ለምን ይሆን ማስጠበቅ

ሀያ ሰላሳን እየተከታተላችሁ ቆያችሁ። አሪፍ ጊዜ። ምን እያልካቸው ነው? ልንለያይ እኮ ነው አሁን። እኔ ውጣ ውጣ አላለኝም። አላለህም። ተመቸህ? አዲሱ ስቱዲዮ። እውነት በጣም ደስ ይላል። ግን ያው ዛሬ ብንለያይም ሳምንት እንመጣለን፣ እንመጣለን የሚወዷቸውን የወጣት የሆኑ ዝግጅቶቻችን የበልጥ አሰማምረን ሳምንት ደግሞ ከእነሱ ጋር የምንገናኝ ነው የሚሆነው። ለዛሬ ግን ልንለያይ ነው። እንግዲህ አብረናችሁ የነበርነው ኤደን ዋቅቶሌ ጌታሁን አሰፋ ከመላው የሀያ ሰላሳ ፕሮግራም አዘጋጆች ጋር በጋራ በመሆን ነው ሳምንትም እንደዚሁ የሚወዷቸውን ፕሮግራሞች ይዘን እንገናኛለን።